ውድ የቻናሌ ተከታታዮች አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዛሬ ደግሞ በእንጀራ እናቷ የምትሰቃየውን ጽናት ቀጣይ ፓርቲ ይዤላችሁ ቀርብ ያለውን እንግዲህ ጽናት ባለፈው ለጽዳት እንደተቀጠረች እንግዲህ ከስራ ውላ ስትመጣ አባቷ ታሞ እያንካረረ ነበር ያገኘችው እና በጣም ደንግጣ አባዬ ምን ሆንክብኝ እያለች ነበረ አባቷ በጣም ታመዋል ለምን የቤት ኪራይ እንዳለው እንዲለቁ ስለተነገሩ የደም ግፊት እንዳለበት እና እያጨናነቀው እንደሆነ በዚህ ምክንያት አሞት ነበር ያገኘችው እና ቀጥታ የደወለችው ወደ ባቢ ነበር ባቢ ድረስልኝ እባክህናልኝ አባዬ ስትለው ምን ሆነ አባትሽ የተፈጠረ ነገር አለ ሲላት አባዬ ስትለው በቃ ጽኑዬ አይዞች ተረጋጊ መጣሁልሽ አሁን ብሎ ነበረ የተነሳው በዚህ ሰዓት እንግዲህ አባትን ስራዬን አቋርጬ ለጽናት ሊሄድላት ነው ችግር ላይ ናት ብሎ አባቱ ሲያማክረው አምቡላንስ ነህ እንዴ ወደ አምቡላንስ ስትደውል እንጂ ወደ አንተ የምትደውለው ምን ማለት ፈልጋ ነው ሲል ነበር ነበር የመለሰለት አባዬ አንተ ምን ማለት ነው አንተና ኒኮ እዚህ ሰራተኛ አስሪ እንድንሆን እንጂ አባትና ልጅ እንድንሆን እንዳልሆነ ነግረኸኛል አ አዎ ቢሆንም ግን ሰው ልጅ በችግሩ ሰዓት መድረስ አለብን አለ ማለት ነው ከዛ እንግዳስ በዚሁ ስራህ ማቋረጥ አለብህ በእንግዲህ ሂድ ብሎ ነበር የላከው። እና ከዛ በኋላ ደግሞ አባት ችን ፅናት የልጄን ልብ አሸፈታለች እና አንድ ነገር አድርጌ ችን ልጅ ማድረግ አለብኝ ከእሱ ልብ ማስወገድ አለብኝ እያለ እየዛተ ይገኛል። እና ውድ ተመልካቾቼ ከዛ በኋላ እንግዲህ ከሄደላት በኋላ አባቷን ይዛ ወደ ሆስፒታል ሄደው ነበር። ሆስፒታል ላይም ሲደርሱ ማን ነው አባቷ በጣም ከፍተኛ የደም ግፊት እንዳለበት እና ይሄ የደም ግፊት ደግሞ በጊዜ ካልተከታተሉት ከባድ ችግር እንዲሁም አሁን ፓላራይዝነቱ በበለጠ ሌላ ነገር እንደሚያስከትልበት ስትነገር በጣም አለቀሰች። ጽኑዬ ማለት ነው በጣም ከሚገባው በላይ ነበረ። ምን ይሻለኛል? እኔ አባዬን እኮ ደስታ እና ሳቅ ማየት መመኘው እሱ ግን በመጨነቅ ይሄንን ነገር መፍትሄ ሊያገኝ አልቻለም እና በመጨነቅ ነው አሁን ይህን ህመም ያመጣብኝ። ምን ላድርግ? አባቴን እንደ ብዬ ከዚህ ጭንቀት ሁሉ ላውጣ እያለች ነበር የምትጨናነቀው። እነ ጓደኞቿን ብሌንም አይዞሽ፣ ያልሽሁን የተቻለሽን እያደረግሽ እኮ ነው። ጽኑዬ ምን ሆነሽ ነው? በፈጣሪ ሽመኝ እያሏት ነበር። አባቴን ማዳን ሳቅተኝ እኮ ነው ሁሉ ነገር የከበደኝ። ተይ እባክሽ፣ እንዳንቺ ያለ ጠንካራ ሴት ማንም የለም አለቻት። አያ አስ እኔ ደካማ ነሽ አትቺ ማሰይቺ ሴት ልጅ ነሽ ብትኛ ይሻል ማለቻት። በፍጹም አልልሽም ጽኑዬ ተረጋጊ፣ አለቻትና ዶክተሯም እንግዲህ ቢያንስ መድኃኒት እንዲከታተሉና ኤክሰርሳይዝ እንዲሰሩ ታግዞላታል ማለት ነው። በዚህ መካከል ላይ እንግዲህ ባቢ አንድ ነገር ይመጣበታል። ባቢ ምን ብሎ ይጠይቃት፣ ፅናት አባትሽን አሁን ለማሳከም ብትፈልጊ ከባድ ችግር ላይ ብትደርሺ ቤት ነው መሸጥ ያለብሽ ወይንስ ድርጅት ሲላት፣ እንዴት ይሄን ነገር ጠየቅከኝ ስትለው፣ እንዴ ምን ችግር አለው መልሽልኝ። እንዴ ምንድነው መፍታ የሚሰጥ ነገር ትሰጠኛለህ አለ። ከዛ እኔ ቢሆን ቤቱን ነው የምሸጠው አለችው። ለምን ቤቱን አለችው ማለት ነው ቤቱን እንሸጠው ያልሽኝ? አዎ ቤቱን ቢያንስ ሽጬ ድርጅቱ ደግሞ ወደፊት የሚሰራ ነገር ስለሆነ ገቢ እንድናገኝበት አደርጋለሁኝ ስትለው ይህን የሷን ሀሳብ ተገነዘበና ቀጥ ብሎ ወደ አባቱ ሄደ። አባቱ በችግር ጊዜ ለመሸከም ጀርባ ያስፈልጋል። በችግር ጊዜ ለመጥናት ሸክም፣ ከባድ ሸክም ያስፈልጋል ትካሻ እና አሁን ጽናት ደግሞ አሁን በጣም ከባድ ላይ እና የእሷ ጀርባ ላይ ለመጫን በለህ ነው አባትን ጥለሄድከው አለው። የአንድ ሰው እንባ ለማበስ ደግን በነበርክበት ጊዜ አቅ ነበር። አሁን ግን ምን ሆነህ ነው? በጽናትን እንባ ማበስ አለብኝ እኔ እሱን የት እንደሚያደርስ ደግሞ አያለሁ አለው። አባት ለአሁን ለመደራደር ነው የመጣሁት አባዬ አለው። የምን ድርድር ነው አለው በዚህ ሰዓት ምን ምን ማድረግ ነው የምትፈልገው? አንድ ነገር ብቻ ነው፣ ፊርማህን ነው የምትፈልገው። ከኔ አይደለም አለ። አዎ አለ። እንግዲያስ የምፈርምልህ አንጣፋ ይልህን ልፈርምልህ። እውነትህን ነው አለ። እውነቴን ግን አለው። አንተ ምንድን ነው ምክንያቱ? በምትኩ የምትፈልገው ጎበዝ ኮን አባቴ። ለነገሩ አሁን ምንም ነገር በህይወት ሰጥቶ መቀበል የሚቸግር ነገር የለም። እና አሁን ቤቱን ትሸጥና የቤቱን ሁለት ከሁለት ትካፈላላችሁ። ፅናት ገንዘብ ትፈልጋለች፣ አባቷን ማሳከም ትፈልጋለች ሲለው፣ በፍጹም ይሄን ላደርግ አልችልም ነበር አባት ያለው። እንግዲያስ ወደህ በግድ ትፈርማታለሁ። እንግዲህ አውስ አባዬ እጅ ላይ ያለው ፊርማው ወረቀቱ እንጂ ፊርማውን ይካ ነው። ሁሉን ነገር ታጣዋለህ፣ ሲል ነበር አባቱን አስጠንቅቆ ባቢ ሲወጣው ማለት ነው። አባትም በዚህ ሰዓት ነበር እቺ ልጅ ልጅን አስሸፍታብኛለች፣ ይህን ጽናት የምትባል ልጅ አንድ ነገር ማድረግ አለብኝ ሲሉ የተናገሩት ማለት ነው። ምን አስነክተህ ነው እቺ ጽናት ሲ ነው፣ ምንም አያገባህም አባዬ አለ። የምሰጥህ ቀን አንድ ቀን ብቻ ነው፣ አባዬ ይህንን እወቅ አለው። ሁሉን ነገር አስብ። አላደርገውም አለ አባትም እሱን እናያለን ሲል ባቢ ከአባቱ ጋር ተሰናብቶ ይወጣል። ከዛ በኋላ እንግዲህ ምንም አማራጭ የሌለው አባት እንግዲህ ይህን ነገርማ እውነትም ድርጅቱን ከሰጠኝ ይሄኛውን ደግሞ ቤቱን ብቻ ከሆነ ያለፋበት ያልደከመበት ስለነበር ፈቃደኛ ሆኖ አሰበና እሺ በሚለው ተስማምቶ፣ ከዛ እንግዲህ ጽናትን ይደውልላታል። ጽናትም ጽናት በጭንቀት ላይ እየተስማ ባለችበት ሰዓት ቤት እንድትፈልግላት ጓደኛዋን ነግራት ነበር ብሌንን፣ ጓደኛ ቤት አባቴ ምክንያት የሆነበት ቤት ስለሆነ አሁን ቤት ልቀቁ ተብለናል፣ ስትልም አየን እነግራታለሁ አለኝ ብሌን። ለተወሰነ ጊዜ ትንሽ ቤት አነስተኛ ቤት አግኝተንላቸዋል ስትላት፣ ችግር የለም ለአባቴና ለእኔ ከበቃኝ አለቻት። ግዳውስ እሺ፣ አሁን ዕቃችንን አዟዙረና አባትሽን ከሆስፒታል እናመጣቸዋለን አይዞች ጠባብ ናት እንጂ ችግር የለም፣ ይሁን ለእኔና ብላለች ማለት ነው። ከዛ በኋላ እና ያንድ ወሩ የቤት ኪራይ ደግሞ እማዬ ከፍላላችኋለች ስትላት በጣም ተደሰተች። እና በዚህ መካከል ላይ እንግዲህ ድንገት አቶ ተስፋዬ ይደውላል ማለት ነው። ደውሎ ለፅናት እፈልግሻለሁ አባትሽ እንዴት ሆነልሽ፣ ደህና ነሽ ወይ ምናምን ሲላት፣ አዎ ደህና ነኝ፣ ግን ሰሞኑን አንመጣም አባዬ ካልተሻለልኝ፣ ጽዳቱ ደግሞ አንቱ ስለምትፈልግ ሌላ ሰው መቀጠር ትችላለ ስትለው፣ እሺ ችግር የለውም፣ እኔ አሁን ወደ ቢሮ መምጣት ትችላለሽ ሲል ነበር ያላት። እኔ አዎ ወደ ቢሮ ይለኛል ብላ ተናገረች እና ቀጥ ብላ ቢሮዋ ላይ ሄደችላቸው። ቢሮ ላይ ስትሄድም እንግዲህ ያላሰበችው ነገር ነው ያገኛት፣ እና ባለፈው ይቅርታ አድርግልኝ፣ ቀደም ያለ ደመወዝ ስጪ ስትኝ አልሰጥሽም ያልኩሽ ነገር ተሰምቶኛል ልጄ። የአንቺ ችግር ችግር ያይመሆን ነበረበት እያለ እንደገና መለሳለስ ሲጀምር፣ አይ ችግር የለውም እያለች ስትላቸው እንግዳማ አካውንትሽን ሰጥኛለች፣ ስራሽን ደግሞ ስትፈልጊ ቀን ትመጭበታለሽ አሏት። ማለት ነው አካውንት ሰጥተዋት ሰጥታቸው፣ እንግዲህ አካውንቷ ላይ መሴጅ ጠዝ ጠዝ እያለ ሲገባ ደነገጠች። ይህን ያክል ገንዘብ እንዴት ይሰጠኛል ብላ ማለት ነው። የአባቷ ንብረት መሆኑንም አላወቀችም እና ኧረ ይሄ ሁሉ ገንዘብ ለእኔ ነው አቶ ተስፋ ስትለው፣ አዎ አባትሽን አሳክሚ፣ በችግርሽ ጊዜ ከጎንሽ መሆን አለብኝ። እስከዛሬ ማለመሆኔ በጣም ተሰምቶ

ሰው ልጅ መረዳዳት አለበት እያለ እንግዲህ የባቢን ቃል ለማሟላት ሲል ገንዘቡን ሲሰጣ በጣም ተደስታ አባቷንም ከሆስፒታል አስወጥታ ቤት ውስጥ ስትወስዳቸው፣ አባትም አንቺ የቤት ኪራዩን እኮ እያለች ነበረች የቤት አከራይዋ ስትል አባያት ትጨናነቅ እኔም ነግራኛለ፣ ግን ትሻታል እንዴ ሲላት፣ አዎ ነግራኛለች፣ ግን አሁን ሁሉ ነገር ተከፍሏል። የሁለት ወር እዳችነንም ከፍለናል። አሁንም ደግሞ የወደፊቱንም ከፍያት አለው። ስለዚህ ነገር አትሰ አባዬ ስትለው፣ እንዴ ከየት አመጣሽ? እንዴት? ሲላት አይ ፈጣሪ ያቅልልልሽ ብሎ ሰጥቶኛል አሳኪም ያባትሽም ብሎኛል አለችው፣ ጊዜ በጣም ደስ አለው እና በጣም ተደሰት። ምን አይነት መልካም ሰው ነው፣ ጥሩ መልካም ሰው ነው አለ። ግን ቢሌን ይሄ ነገር አልተዋጠላትም። ግን ይህን ግን ሁሉ ገንዘብ ሲሰጥሽ አልፈራሽም አለቻት። እንዴት እንዳለቀስኩት ግን ደስ ይልሻል አለቻት። እኔ ግን የሆነ ምላሽ አለው ብዬ ፈራለሁኝ አለቻት። አልገባኝም። ምንድን ነው በምን ምክንያት ነው የምትወስነው? ጽኑ አንዳንድ ሰው ካለም ምክንያት በዚህ ዘመን ይህን ያክል ሁሉ ገንዘብ የሚሰስ ሰው አለበች። ታስቢ ያለሽ። ኧረ እኔ እንጃ። እና አዝኖልኝ ነው ትያለሽ እንዴ አለቻት። አዎ እኔ ግን አይመስለኝም። አንድ ነገር ከወደ ጀርባ ይኖራል። ማጥናት አለብኝ አጠናለሁኝ፣ አለቻት ማለት ነው። ይህ ሁሉ ስትል ደግሞ ባቢ ከዛ ቁጭ ብሎ ስለ አባቱ ይሰማ ነበር እና ትክዝ ብሎ ነበረ ቢሌንን የሚመለከታት። ከዛ በኋላ አባት እንግዲህ ባቢን፣ አባቢ አንተና ፅናት ያላችሁ ግንኙነት ምንድን ነው ሲለው፣ ከፍቅ ከጓደኝነት የዘለለ ምንም ነገር የለንም ሲለው አይ አይመስለኝም አንተ ግን ውስጥ ልብ ውስጥ ምን ያስባል ሲለሆን ማ ልብ ውስጥ ያስባል ብሎ ሳቅ አለ እንግዳ ሳደራህን ይሄ ሰውዬ እፈራዋለሁኝ ገንዘብ የሰጠን ሰውዬ ራሷን ሽጣ እንዳይሆን ራሷን አሳልፋ እንዲሰጥብኝ ሴትነቷን አልፈልግም ችግር የማያመጣው ነገር እኔ በፍጹም አባ ጋር ግርማ ጋሽ ግርማ ጽናት እንደዚህ ሰው አይደለችም ጽናት ይሄን ነገር አታደርገውም የፈለገ ቢቸግራት ራሷን አሳልፋ ሰጥታ አታሳክምህም እኔ ነመነኝ አለው ሁሉን ነገር ስለሚያውቅ እሺ ከጎኑ አሁን ግን አደራህን፣ አለው ማለት ነው። እሺ አለና ከዛ እንደገና ሲወጣ ደግሞ ጽናትን አገኛትና አባት ሽኮ አላት። ባቢ ዛሬ እንዴት ነው፣ እናንተ ግንኙነት ከፍቅር ያለፈ ነው ወይ ብሎ ጠየቀኝ። እና ምን አልከው ስትለው፣ ዝምና ያልኩት አለ። አንቺ ቢጠይቅሽ ምንድን ነው የምትይው አላት። እኔም ዝምና ምለው ስትል፣ እንግዲያማ ፊርማችን እንደ አዲስ እንፈራረም ብለው ከዚህ በፊት ቃል የተገባቡት ነገር እንዳለ ታስታውሳላችሁ። አሁንም ደግሞ ድጋሚ ቃል ከእጇ ላይ ጻፈላት፣ ፌርማ ማለት ነው። ስለዚህ በጣም ተደሰተች። ሲስማትም በጣም ደስ ሳላት እና እቤት እየሳቀች ስትሄድ፣ አባቷ ደግሞ ዛሬ ምንድን ነው የሆነ ነገር፣ ጓደኛ ማቾች ነን ነው የሚለው አለች። አንቺ ከጓደኝነት የዘለለ ስሜት የለሽ አለት። ምን ማለት ነው ባብዬ? አ እባክሽ፣ ቅድም አባት የነገረ ጥያቄ የጠየቀኝ ጥያቄ ነው አስደነገጥኝ ኮ አለች። አባዬ ምን ሆኖ ነው እንደዚህ አይነት ጥያቄ ጠየቀ? የዛሬ ጥያቄው ደግሞ ከበድ አለ ነው አባት የጠየቀኝ። እና አንተ ምን አልከው ስትለው፣ እኔ ዝም ምን ያልኩት ምን ላለው ደግሞ ምለው ነገር ግራ ገባኝ እኮ አላት። ግን አንቺ ቢጠይቅሽ ምን ትያለሽ? ላላት ነበር እኔም ዝም ነበር ያልኩት እና በዚህ ተቃቅፈውስ መልስ የለኝም። ስተቃቅፈው ተሳሳሙና አባትም እንግዲህ ሲጠይቃት ከልቡ ነበር የሳቀው። እኔ ግን በጣም ሳቀና ምነው ልጄ ዛሬ ደስተኛ ሁነች ተስቀሽ ሊመትሻል አላት። ጊዜ ሽ እኮ ነው ጽኑዬ፣ አይዞሽ ንገሪኝ እስኪ አላት። ማፍቀር መፈቀር እኮ ጤናማነት ነው አላት። እንዴ አባዬ ኧረ እንደሱ አይደለም አባዬ አለችው። አይ እና እንዴት ነው ጽኑዬ አለና ፈገግታው ተመለሰ። ያው ብዝም ዝም ብለን የተፈራረምነው ለጨዋታ ያክል ስትለው ነው እንዴ ብሎ ግርማ ከልቡ እኔ ደግሞ ለሰማንያ የተፈራረማችሁ መስሎኝ ነበረ ብሎ ከልቡ ያ ሳቅና ጨዋታቸው ሲታዩ እናት አባትና ልጅ እንዴት እንደሚያምሩ እንዴት ደስ እንደሚሉ ማለት ነው። ፀኑዬ እና አባቷ ባቢል ንብ ታገባለት ፈቃደኛ ሆኗል ማለት ነው። እኔ በሰማንያ ተፈራረማችሁ መስሎ ነበረ እያለ ነበረ ከልቡ የሳቀው ማለት ነው። በጣም ደስ ይልም ነበረ። ባቢም ያደረገላት ውለታ በጣም ደስ ይላል። እንዲሁም ደግሞ ብሌን ከጎና ሁና የምታጽናናት መልካም ጓደኛዋ ስለሆነች፣ ብሌን ቀጥ ብላ ወደ አባቱ ወደ አቶ ተስፋዬ ቢሮ ሄዳ አቶ ተስፋዬ እርዳታ ይሰጣሉ አሉ ለምን ለእኔም ገንዘብ አይሰጡኝም? ስትለው እንዲህ ምን ማለት ነው ደግሞ አንቺ ምን እያልሽ ምታች? አይ ለጽናት ሰጥተኋት የለም። እንዲ ያለችው እጽናት እኮ በዚህ ምክንያት ነው የሰጠኋት ይለኛል ብላ ነበሩ። ፈጽሞ ግን ምክንያቱን አላቀረበም አቶ ተስፋዬ። እንግዲህስ ጽዳት ልክ ገብተሽ አትሰሪም ወይ በኔ ስት እኔ ማጸዳው ያንተን ባርግራው እንዴት ነው ማጸዳው። ስለዚህ ከጽዳቱ ጀምራለሁኝ። አንተ ይህን ገንዘብና ይህን ነገር እንዴት እንደምታደርገው አንተ ነው ተከታትዬ እማጸዳ ስትል መልሳለታለች። በዚህ ምክንያት በአባት ደግሞ ደምን አይነ እናት ደግሞ ምንን ነው የምታጸዳው? ደግሞ የችስ የከፋች መጣች ሲል አይ እመነኝ ወደፊት አንተን ነው የምከታተልህ አንተን ነው የማጸዳህ ብለዋለች። በዚህ መካከል በጣም ደስ ያለኝ እኔ የጽናት እንግዲህ ቤታቸው ቢያንስ በዚህም መንገድ ቢሆን ቤቱ ተሽጦ አባቷ ስቆ ዲኖ ቤቷ ሁኖ አሁን ያለባት ችግር ተቀርፎላት ስናይ በጣም ነው የተደሰት ነው። አሁንም ጽናቱን ይስጣት ነው እያልኩ መመኝላት ውድ ተመልካቾች፣ በጣም ታሳዝነኛለህ የጽናት ድራማ ማለት ነው። በጣም ከምላችሁ በላይ በጉጉት ጠብቄ የማየው አንደኛው እሱ ነው ማለት ነው። እናንተ እንግዲህ ሀሳብ አስተያየት ካላችሁ ከኮመንት ላይ አስፈሩልኝ ማለት ነው። እንግዲህ ጽናት ቀጣይ ምን ይገጥማታል? ብሌን አጣርታ ምክንያቱን ታመጣው የሆነ ወይ? የባቢና የጽናትስ ግንኙነት ከታወቀ በኋላ ምን አይነት ነገር ያስከትልባቸው? እውነት በጸኑበት ይሄዳሉ ወይንስ በዚህ ሌላ ችግር ይፈጠርባቸዋል የሚለውን አብረን የምናይ ይሆናል። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። መልካም ሰናይ ቀን ተመኘሁላችሁ።